ሰው በመጀመሪያ ቡርኬ ፍፄ ምንም አላረገም። ሁላችሁም ፍፄ ላይ ትጮኋላችሁ፣ ሁላችሁም ፍፄ ላይ ነው አቅማችሁን የምታሳዩት። ሌላው ደግሞ ሀይሚ ቤት እቀይራለሁ ስላለችው ጉድም እነግራችኋለሁኝ። ምን ይዞ ከጀርባው ምን አይነት ሴራ እንዳለው ቤት እቀይራለሁ እያለች ነው። ሴራው ግን የከፋ ነው። ኦኬ፣ ፍፄ ላይ ግን ቡርኬ በጣም መጮህ የለብህም። ኦኬ፣ በጣም አትጮሁበት ፍፄም ላይ። ምክንያቱም ለመሰለ ፍፄ ነው ከሀይሚ ጎን ያለው። በአሁኑ ሰዓት ፍፄ ነው ገባ እሷ ለእኛ ናት። በእልህ ሌላ ነገሮች ውስጥ ሌላ መስመር ውስጥ እንዳትገባ፣ ገባ ከጎኗ ምን ይሻላል በቃ ተረጋጊ እያላት ያለው ፍፄ ነው። አንተ ፍፄን አታክ ማድረግ ከአንተ ይህ አይጠበቅም። ቡርኬ ለነገሮች አይኖ ለነገሩ ጸብ ሲባል ጸብ ማለት መመራረቅ አይደለም። በእርግጥ ው ጸብ ማለት መመራረቅ አይደለም። ይሄንን አንድ ረስታ እንዳረጋለሁ። ግን ፍፄ ለሀይሚ መከታጋሻዋ ነው። ሀይሚ ደግሞ አሁን ቤት እቀይራለሁ ከዚህ ቤት እወጣለሁ እያለች ነው እሱም ደግሞ ልጁም ደግሞ ሻንጣ ይዞ መጥቷል። ከእሷ ጋር ለመኖር ልጁ የተላከው ሴራ አለ። ተልኳል። የተላከው ምንድን ነው? የላከችው፣ እውነቱን ብታምኑ ባታምኑ ማለት ነው፣ የላከችው የቡርኬ ፍቅረኛ ናት። ብር ሰጥተዋለች። ገባችሁ? ቤት እራሱ አሁን ሲከራይ ስትከራይ፣ ሀይሚ ስትከራይ ቤቱን የሚያፋልጋት ልጁ ነው፣ ቴዲ ነው። ገባችሁ? ቴዲ ነው ቤት የሚያፋልጋት። ለምን ብትሉ ሴራኗ፣ እሷ አሁን ከዚህ ቤት ውጭ፣ በቃ እንደዚህ አርጊ ምናምን ብሎ ገፋፍቷት ነው። ገባችሁ? ቡርኬ ደግሞ ይህን ነገር አልተረዳም። ስሜታዊ ነው። ለምንድን ነው ማትረጅኝ ብሎ ነው። ከሀይሚ ጋር በጣም ከባድ የሆነ ጸብ ውስጥ እየገቡ ያሉት ገባች? ሀይሚ ቤት ቀይራለው ምናምን የምትይው ነገር ለጊዜው ቆይና፣ መጀመሪያ ከቡርኬ ጋር ያለውን ችግር ፍቺ። መጀመሪያ ቡርኬን ቁጭ አድርገሽ በጠረጴዛ ዙሪያ አስረጁ። እኛ ሴቶች ነን። ወንዶችና ሴት አንድ አይደለም። ገባሽ? ወንድና ሴት አንድ አይደለም። ስለዚህ ቀስ ብለሽ አንቺ ቡርኬን ልታስረጁ ይገባል ቡርኬን በጠረጴዛ ዙሪያ ችግራችሁን ልትፈቱ ይገባል እንጂ አሁን አንቺ ቡርኬን ለመሸሽ ነው ማንን ነው መሸሽ ነው አሁን ቤት የምትቀይሪው ማንን ለመሸሽ ነው ያልገባኝ ነገር ቡርኬን ለመሸሽ ነው ወይስ ሌላ ሰው አለ የምትፈሪው? ወይስ ሌላ ነገር አለ እኛ ማናውቀው ካልሆነ በስተቀር ግን አሁን አንቺ ቤት ብትለቂ ኦፍኮርስ ቴዲን ታሳየዋለሽ ምክንያቱም ቴዲ በተለያየ መንገድ ወደ አንቺ እየቀረበ ነው። ጭራሽ ና ብለሽ ስለጠራሹ ሻንጣውን ይዞ መጣ። አንቺ ምናልባል በሌላ አንግል ነው እና ያልሹ ቤትም ስትቀይሪ እቃል አግዝሽ ብሎ ቤትሽን ያየዋል በእርግጠኝነት። እሺ፣ እሺ፣ ከማኑ ቤት የምትቀይሩ ከማን ነው የምትሸሹ? ከቡርኬ ነው መሆን የለበትም ሀይሚ፣ ተመልሽ። ሀይሚ መንገድሽ ልክ አይደለም። ይሄ ልጅ ቡርኬ በንዴ ሌላ ሴት ይዞ ከመጣና ነገ አንቺ ፍትህ ዳኞኝ ብቲ እኛ ቡርኬ መናገር አንችልም። መጀመሪያ ቤት ከመቀየርሽ ከመሸሽሽ፣ ማንን ነው የምትሸሽው ሀይሚ? ለማን ብለሽ ነው ቤት የምትቀይሪው? ቡርኬን ነው የምትሸሺው ወይስ ቴዲን ነው የምትሸሽው? መጀመሪያ በጠረጴዛ ዙሪያ ቤት ከመፈለግሽም ቤትም ከመቀየርሽ በፊት ሁለታችሁ በጠረጴዛ ዙሪያ ሆናችሁ ልታወሩ ይገባል። ነው ምለው። ይገባችኋል፣ ማውራት አለባችሁ። ችግራችሁ ቀላል ነው፣ ከባድ አይደለም። አንቺ ያለፈ ህይወቱን መሆኑን መረዳት አልፈለግሽም። እሱም ደግሞ ቁጭ ብሎ አንቺ ማዳመጥ አልፈለግም። ሁለታችሁም አሁን ጥሩ ስሜት ላይ አይደለም ያላችሁት። ስለዚህ ከሁለት አንዳችሁ ወይ ቡርኬ፣ ወይ ሀይሚ ቀዝቀዝ ብላችሁ ነገሮችን ለመፍታት መሞከር ነው እንጂ አንቺ ለመሸሽ እሱም ለመሸሽ ምን አይነት ጉድ ነው? እንደገና ደግሞ ቡርኬ ፕሊዝ፣ የሰው ሰውን አትደብድብ፣ ወንጀል ነው። አንተ እስር ቤት ብትገባ በዚህ ሰዓት አስበው አትወጣትም። ይህንን እወቅ። ሰውን በዚህ ሁኔታ መደብደብ፣ በዚህ ሁኔታ የሰውን ሰው እንደዚህ ማድረግ ለአንተ ጥሩ አይደለም። ፋይል ከተከፈተብን ለአንተ ከባድ ነው። ወንድ ልጅ ነክ ስሜታዊ አትሆን፣ በቃ ተረጋጋ። ወይም ደግሞ በቃ ለአንድ ቀን ለሁለት ቀን በቃ የሆነ ቦታ ወይም ቤትክ ላይ ቁጭ በል በቃ በቃ እስክትረጋጋ፣ ወደ ራስክ እስክትመለስ። አሁን በጣም ቡርኪ ስሜታዊ እየሆንክ ነው። ስሜታዊ እየሆንክ ነው። ሀይሚ ደግሞ ለብቻሽ የምትከራየው ቤት ሊኖር አይገባም። አስቢበት፣ አስቢበት። ዛሬ ጊዜው ከፍተዋል። በኋላ የሆን ነገር ገጠመኝ ብለሽ አንቺም እንዳትናደጂ አንቺም እንዳታልቅ እኛም እንዳይከፋ፣ ገባሽ? እኛ ከጎንሽ ልንሆን የምንችለው እኛ ምንለሽንም ጭምር ስሰሚን ነው። በቃ ቡርኬ አንቺ ቁጭ ብለሽ አንቺ እስኪ በቃ ቀዝቀዝ በይ አንቺ። በቃ ለማንኛውም እሱ አሁን ቡርኬ አሁን በጣም ስሜታዊ ሆኗል፣ ጋይ ሳይታችኋል። በቃ ቡርኬ ስሜታዊ ነዋ። አንቺ ደግሞ በቃ ሴት ነሽ አንቺ። ሴት ብልሃተኛ ናት። በዘዴ እንደማረጋጋት የባሰ ነገሮች እንዲፈጠሩ መሆን የለበትም። በቃ ይታረቁ። ከቴዲ ጋር ለጊዜው ተራርቀው ይቆዩ። ቡርኬም አሁን ኃይለኛ ነገር ላይ ነው። ያኛውም ቴዲም ስለተደበደበ ስሜቷ ይሆኗል። ስለዚህ ይሄ ነው። እናንተ ትዋደዳላችሁ፣ መቼም አትለያዩም ግን በመሀላችሁ እየመጣ ያለው ነገር በጣም ከባድ ነገር ነው። እየተሴረባችሁ ያለው ነገር በገንዘብ እየተደረገ ያለው ነገር እናንተን ዋጋ የሚያስከፍል ነገር ነው። እኔ ከዛሬ በኋላ እንደዚህ ብዬ ቪዲዮ አልሰራም። በቃ እንዲህ ብዬ አልሰራም። ይሄ መጨረሻዬ ነው በቃ። አንቺ ሴት ነሽ አንቺ። በቃ ነገሮችን ችለሽ አሳልፊ በቃ። አታገናኛቸው ቴዲና ቡራን አታገናኛቸው። ቡራ አሁን በጣም አይታችሁታል፣ እንትን ብለዋል፣ በጣም አግሬሲቭ ሆኗል፣ በጣም ተናዷል ምናምን ነገር ሶ እስኪ ቀዘቅዝ ድረስ ጠብቂ። ቴዲ የምትባለው ደግሞ ሻንጣህን ጎትተክ የመጣው ምን ደባልት ገባ ነው ወይስ እንደባልት ገባ ነው አልገባኝም። ቤቱ የማን እንደሆነ አታቅም። ሀይሚኮ ከቡርኬ ጋር ምን እንዳላት አታቅም እንዴ? አይደብርህም እንዴ? እንዴ ነው ሻንጣ ጎትተክ የምትመጣው? ትንሽ እንኳን ሼም የለህም እንዴ? እኔ የምለው ሰው ሁሉ ፈጣጣ ነው እንደ እኔ እኮ ፈጣጣ በሆነ የተደርሰ ነበር። የእውነት ሰው ሁሉ ፈጣጣ አንድ ሽም እንኳን የሚይዘው ሰው የለም። አይ አባስ ገበር ኩትል ነበር አያቴ ድሮ። ለማንኛውም ሀይሚዬ፣ መልዕክት ይደርስሻል ብዬ አስባለሁ። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ይህን ቪዲዮ ለሀይሚ ሼር፣ ላይክ አድርጉት። ላይኩ በበዛ ቁጥር ሀይሚ ትመጣለች። ዩቱብ ያደርስላታል። ለሀይሚ ችግር የለውም፣ ስሟን እየጠራን ስለሆነ። ቡርኬም ተረጋጋ፣ የሰው ሰው በእጅግ ላይ የሆነ ስበብ እንዳይሆንብክ ወንድማችን ምንም ክፉ ነገር እንዲነካክ ስለማንፈልግ ማለት ነው። እና ይሄ ነው ጋይስ ያለው ነገር። ስሜታዊ የሚያደርጉ ብዙ ነገሮች አሉ፣ ግን ትግስት አስፈላጊ ነው ነው የሚለው ለሰው ልጅ። በቃ ሌላ ምንም ልል አልችልም። ይመቻችሁ፣ ወዳችኋለሁ። ጉድ ናይት